ቅድምት 1617 የአረንጓዴ አሻራ ተከላ ሰርተን የገባ ነው። እዛ ላይ ምናልባት 1375 ቢሊየን አካባቢ ተከላ አካሂደናል። እንግዲህ ያንን ተከላ አጠቃላይ የክልሉ ፕሬዚዳንት በተገኙበት ተከላውን አስጀምረዋል። ከዛ በኋላ በየዞናችን እንደየዞኑ አካባቢ ሁኔታ የዝናብ ስርጭቱን መሰረት አድርጎ ተከላው ተካሂዷል። አጠቃላይ የተተከለው ችግኝ ያለበትን ደረጃ በመንከባከብ ስራ ለመስራት ጥረት ተደርጓል። ይህም ከ86 ፐርሰንት በላይ አካባቢ በደረሰን መረጃ መስረት እንክብካቤ ተደርጎለታል። አንዳንዶቹ የማረሚያ ቆትቆት ብቻ ሳይሆን ልባስ የማልመስ የመሳሰሉትን ስራዎች ተሰርቶ ባለፈው አመት ጥሩነቱ የዝናብ ስርጭቱን ቀድሞን የገባ ሲወጣ ዘግይቶ ስለወጣ አጠቃላይ ስራችን ላይ በተለይ ከዚህ ከአረንጓዴ አሻራው ጋር የተሻለ ስራ ተሰርቷል። ይህንን ስንሰራ በየአመቱ የምንሰራው የጽድቀት ምጣኔ የምንሰራው አለ አጠቃላይ ሰማንያ ሁለት ፐርሰንት አካባቢ ይደርሳል። የጽድቀት ምጣኔ ይሄ ከባለፉት አመታት ስናየው የተሻለ ነው የሚል እምነት አለ። ይህንን እየሰራን የ2017/18 ዓ ም የአረንጓዴ ያደንጓዴ አሻራ ያንን እየተከል ጎን ለጎን ደግሞ የምናፈላቸው ችግኞች አሉ። 1.6 ቢሊዮን እናዘጋጃለን ብለን ነው ወደ ስራ የገባ ነው። የሚተከልበት ደግሞ ከ207 ሺህ ሄክታር በላይ ተከላ ይካሄዳል ነው። አሁን የደረስንበት ከ1.6 ቢሊዮኑ ውስጥ 1.47 ቢሊዮን አካባቢ ቆጠራ እጃችን ላይ ደርሷል። ሌላኛው እየሰራን ያለ ነው የተለዩ የተከላ ቦታ በጂፒኤስ ጂኦሎኬትድ በማድረግ ስራ ምንሰራቸዋለሁ ከ55 ሺህ ሄክታር በላይ ኤክሶ ኮኦርዲኔት ወስደን ካርታ እንሰራለን ብለን ነበረ። ወይም ውስጥ አሁን ከ42000 ሄክታር በላይ ካርታ የተሰራበታለ። ይህም በየቀኑ እየጨመረ የሚሄድ ቁጥር ነው። የክረምት ስራውንም ይህንን ስራ ምን ማድረግ አለብን በሚል ቢያንስ እስከ ወረዳ ድረስ ያሉ ባለሙያዎችን ሁሉንም ማግኘት ባንችል ሶስት ሶስት ባለሙያዎችን ከሁሉም ወረዳ አምጥተን ከእነሱ ጋር ውይይት አድርገናል። አንደኛ በጋ ላይ እየሰራላቸው ስራዎች እንዴት ፈጸም አፈጻጸማችን እየተሻለ ስለሆነ ውጤቱ የራሳቸውን ስለነበረ እነሱን እውቅና መስጠት ተነጋግረናል። እንግዲህ ስምምነት ላይ ደርሰናል። በዋናነት የቅድመ ዝግጅቱ ስራ እየተጠናቀቀ ስለሆነ ለቆጠራ ወደዝኛ ላይ ያልደረሱ እንትኖችን እሱን ቆጥሮ ማጠናቀቅ፣ ሌላኛው ደግሞ አሁን በወቅቱ መሰራት ያለበት በተለይ የሚተከለውን ችግር ለተገራይ ደርሰውን ለችግር ማጋለጥ ለችግር ማጋለጥ ማለት ወደ ተከላ ሲወጣ በቀጥታ ከችግር ጣቢያ ሲወጣ አንዳንድ ነገሮች ችግሮችን ተለማምዶ መሄድ ስላለበት እንደዚህ አይነት ስራዎችን ይሰራሉ። ለምሳሌ ከእነዚህ ስር መግረዝ፣ ዳስ ማንሳት፣ ዳስና ነሳ ፀሐይ እንዲመታው ማድረግ ሁለተኛው ደግሞ ውሃ የሚጠጣ በቀን ሁለት ጊዜ ይጠጣ እንደሆነ፣ የመጀመሪያው በቀን አንድ ጊዜ ከዚያ ሙሉ ለሙሉ ውሃ ማጠጣት መቀነስ፣ ማቆም የመሳሰሉ ስራዎች አሁን የሚሰሩ ናቸው። አሁን አግሬሲቭ የምንሰራው የችግኝ ጉድጓድ ቁፋሮ ነው። እሱን የችግኝ ጉድጓድ ቁፋሮ በየቀኑ እየጨመረ የሚሄድ ቁጥር ነው። በአብዛኛው ግንቦት ላይ ነው የጀመር ነው። ይህንንም አሁን ከ200 ሚሊዮን በላይ ወጥቷል። ይሄ በየቀኑ እየጨመረ የሚሄድ ቁጥር ስለነው በአብዛኛው እስከ ግንቦት ሰላሳ ድረስ እናጠናቅቃለን ብለን እናስባለን። አንዳንድ የዝርያ አይነቶች እስከ ሰኔ አስር ድረስ ሊሄድ ይችል ይሆናል የሚል ታሳቢዎች ዘን እየሰራን ነው። በሆነ ወቅት መሰራት ያለባቸው አሁንና እስከ ሰኔ አስር ድረስ የሚሰራባቸው የተከላ ማስጀመሪያ የምንላቸው አሉ። ለምሳሌ የክልሉ ፕሬዚዳንት የአረንጓዴ አሻራውን የሚያስጀምሩበት ቦታ የት ነው የሚለው እንደኛ ሶስት ቦታዎችን ለይተን ለፌዴራል ሁሉ አሳውቀናል። ምናልባት የፌዴራል የሚገኙ ከሆነ ብለን ለዛ ሳውቀናል። ሌላኛው የዞኑ አስተዳዳሪ የሚጀምርበት የት ቦታ ነው? የወረዳው አስተዳዳሪ የሚያስጀምርበት የት ቦታ ነው? የቀበሌው አስተዳዳሪ የሚያስጀምርበት የት ቦታ ነው የሚለው አሁን ተከታታይ የሆነ ስራ እየሰራ ነው። ስለዚህ እዚህ ተፈጥሮ ሀብት አካባቢ ስራዎች፣ ተከታታይ የሆኑ ስራዎች እየተሰሩ ነው። በዛ መንገድ ስራ እየሰራ ነው። ተከላዎች የሚካሄዱት የደን ሽፋንን የሚያመጡ ወይም ለደን ልማት ተብለው የሚተከሉ አሉ። ጥምር ደን ግብርና ብለን የምንተክላቸው አሉ። ለአካባቢ ጥበቃ ብለን የምንተክላቸው አሉ። የሚተከሉ ዛፎች ለአፈሩ ፈርቲሊቲ የሚያመጡ መሆን አለባቸው፣ ለማገዶ የሚውሉ መሆን አለባቸው፣ ሰብሎን የማይጻረሩ መሆን አለባቸው፣ ወይም ደግሞ የፍራፍሬ ዛፍ ዝርያዎች መሆን አለባቸው። የዝርያው አይነት እንደ አካባቢው ይለያያል። ደጋለ፣ ወይና ደጋለ፣ ቆላ ቀይ ባህር ዛፍ አለ፣ ዋንዛ አለ፣ ዲከረንስ አለ፣ ግራቪሊያ አለ፣ አልሚዳ ግራር አለ፣ የግራር ዝርያዎች አጠቃላይ ማለት ነው። ሌላኛው እያሳደግን መምጣት አለብን ብለን የምናስበው በተለይ በተፋሰሶች አካባቢ ከፍራፍሬ ጋር ማያያዝ አለብን ብለን እናስባለን። በፊት የተለያዩ የዛፍ ዝርያዎችን እንተክላቸው ነበር። አሁን ከፍራፍሬ ጋር እናያይዝና ፍራፍሬ ደግሞ በተለይ ግራፍት ሊሆኑ የተሻሻሉ የፍራፍሬ ዝርያዎች ቢተከሉ ይህንን ግን አግሮ ኢኮሎጂ ቀጠና ለመሰረት አድርገን ብንሰራ የሚል ታሳቢዎች ተደርጎ እየሰራ ነው። ጠቀሜታው በዋናነት አንደኛው በቀጥታ የምንጠቀምበት አለ፣ ሌላኛው ደግሞ ሳናየው የምንጠቀምበት አለ። ለምሳሌ የመኖር ማስዋስትናችን ዛፉ መኖሩ ነው። ለማገዶ ለኢንዱስትሪ፣ ለኮንስትራክሽን ጥቅም አለ። ሌላኛው በጣም የተራቆቱና የተጋጋጡ መሬቶች ደግሞ አሉ። እነሱን ደግሞ ተከልለው እንዲያገግሙ በማድረግ ወደ ንብ እርባታ ይገባሉ። የእንስሳት እርባታውን እንዲያከናወኑ ይደረጋል። ስለዚህ እነዚህ ስራዎች ተከታታይ የሆኑ የህብረተሰብን ተጠቃሚነት ሊያመጡ የሚችሉ ናቸው።